ለህዋን የተጣለባት ማዕቀብ ምንድን ነው ለወንድ ስትወልጂ ኑሪ ለባሌ ስትገዥ ኑሪ በወንድ ላይ ልትሰለጥኝ አይገባ ማስተማር አትችልም በማህበር ተሰብስባችሁ ዝም በሉ ነው የሚለው ሴት የእግዚአብሔር ክብር አይደለችም የእግዚአብሔር ምስል አይደለችም ይላል ያኔ የፈጣሪ ክብር ክብርን አጉድላለች ተብላ ነው የምትታመነው መጽሐፍ ቅዱስ እንደዛ ነው ማለት የእግዚአብሔር ክብር አይደለችም፣ ጸጉሯን መሸፈን አለበት፣ መሸፈን አለበት። አምላካችን አላህ Subhanahu Wa Ta'ala ሂጃብ እንድለብስ በቁርአን ላይ ያዞናል፣ እዛም ላይ ይታዘዛል። ነገር ግን ሂጃብ እንትን አልሸፈንም የምትል ከሆነ ትላጭ ነው የሚለው ነው። ትዝብ ማን ነው ታዛቢው? አንደኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 11 ላይ ከአንድ ጀምረህ አንብበው። ጳውሎስ በስነ ስርዓቱ እንዳስተማረው ሴት ልጅ የእግዚአብሔር ክብርና ምስል አይደለችም፣ ክብሩ አይደለችም ምክንያቱም አዳምን ከገነት ስላወጣች የእግዚአብሔርን ትእዛዝ ብቻዋን ስለተላለፈች፣ የእግዚአብሔርን ክብር አውድላለች። ያኔ የእግዚአብሔር ክብሩ አይደለችም። ነገር ግን በስልምና እንደዚህ የሚባል ነገር የለም። አዳምና ህዋን ተጸጽተው አምላካችን አላሁ ስብሐ ወተዓላ እምሯቸዋል። ሴትና ወንድ ነው የሚለን አምላካችን አላሁ ስብሐ ወተዓላ። መልካም ይሰራ ሴት፣ መልካም ይሰራ ወንድ። ሰው ነው ወንድም፣ ሰው ነው ሴትም። ሰው ነው ኦኬ። ለምሳሌ በእምነት በአቂዳ ጉዳይ ሴትና ወንድ እኩል ነው። አረጃሉ ቀዋምን አለ ኒሳ ቢልም ወንዶች ሴቶች አስተዳዳሪዎች ናቸው ቢልም ነገር ግን በእምነት ደረጃ ወንድና ሴት እኩል ነው። እኩል ነው ብሎ ማለት ያኔ እምነቱ ነው አምላክ ዘንድ የሚያቀርበው ሴት ሆነ ወንድ። አንተ ወንድ ስለሆንክና ወደ እኔ ትቀርባለ፣ አንቺ ሴት ስለሆንሽ ወደዛ አይልም አምላካችን። አለው ሱብሃነሁ ወተዓላ ሴቱና መልካምን ካደረገች ከወንድ ከወንድም የምትበልጥበት ነገር አለ ማለት ነው። ተጓተናል እንደዛ ነው የሚለው የኦርቶዶክስ አስተምሮ። ይሄ ሰማኒያ አንዱ ምናምን የምትላቸው ዝም በላቸው። ብሉይ ኪዳንና አዲስ ኪዳን አይነጣጠሩም። ምን የሚንጣጠሉ አይደለም። የሚገርም ነገር ብሉይ ኪዳን ላይ ያለውን እኮ ነው። አሁን ለምሳሌ ጳውሎስ ለቆሮንቶስ ሰዎች የላከው ደብዳቤ ላይ አዲስ ኪዳን ላይ ከእንትን ነው ከዘፍጥረት እየጠቀሰ ነው ሲያስተምር የነበረው ሴት በወንድ ላይ ልትሰለጠን አይገባም፣ ሴቶች በማህበር ተሰብስበው ዝም ይበሉ የሚለውን ያስተማረው ከኦሪት ከዘፍጥረት ጠቅሶ ነው። ምክንያቱም ዘፍጥረት ላይ ሄዋን አዳምን ከገነት ያስወጣች ናት። እዙ እንደውም ለጢሞቴዎስን በላከው ደብዳቤ ላይ ኃጢአት የተገኘው ከሴቲቱ ነው ይላል። ኃጢአት የተገኘው ከሴቲቱ ነው በሆኑ ሴቲቱ በመውለድ ትድናለች ይላል። ሴት ልጅ እንደውም ከእግዚአብሔር ጋር የሚያስታረቃት እንደ መጽሐፍ ቅዱስ አስተምሮ አርግዛ በመውለዷ ነው ልጅ በመውለዷ ነው። አሁን እንግዲህ ኢየሱስ ያድነናል ምናምን ል የሚሉት ሴቶቹ አይደለም፣ ኢየሱስ አይደለም የሚያድራስ፣ ሴትን በመውለድ ነው የምትድነው መውለዱ ለእሷ እንደ አቂዳ እንደ እምነት እንደ እንደ ሰላት እንደ ጾም እንደ እምነት ተቆጥሮላት ማለት ነው። አስበዋል። እንደዛ ነው የሚለው። የኦርቶዶክስ አስተምሮ ላይ ሴትን እንደዚሁ ያው መጽሐፍ ቅዱስ ላይ ወንዶች የሴቶች አሳዳሪዎች ናቸው የሚለውን ሲያብራሩት የኦርቶዶክሶቹ ወንድ 66 ነው፣ ሴት 333 ናት። እጥፍ ይበልጣታል ነው ያኔ እንደም ጢሞቴዎስ ላይ አሁን ለምሳሌ ብዙ ጊዜ ሴት ደካማናት ቅብጥሩ እያሉ ነው አይደል፣ በስልምና የሚዋሹት። አዲስ ኪዳን ላይ የጳውሎስ ማነው፣ የጴጥሮስ መልእክት ላይ ሴት ደካማናት ይላል። ሴት ምንድና ደካማናት? ደካማ ስለሆኑ በአግባቡ እንዲያስተዳድሯቸው ተቀምጧል። ይህን ይመስላል። ሌላ ምንድነው፣ ያው ሀዲስ ላይ ስለ እንትን ነው አንዴ ተነገረ። ሀዲስ ላይ ምናልባትም ሰምተው ሊሆን ይችላል ሰላት ሚዝ ሲሰገድ እንትን የሰላት ቅብላ የሚሰብር ሀዲስ አለ። ነቢያችን አለ ሰላት ውስጥ ነው የተናገሩት። ሳይ ሀዲስ ነው። እናታችን አይሻም ስትመልስ ነበረ። እዚ ሀዲስ ላይ ሰላት የሚሰግድ እንስሳም ሰላት ሊሰብርብህ ይችላል። በፊት ለፊት ካለፈ የሰላት ሹኡ ነው ያ ሹኡ ይሰብርብሃል። ነው ሰውም እንስሳም እንስሳ በእርግጥ ስለማታውቅ ነው ሰላትን ሊሰበር በማይችል ቂብላህ ሊሰብር እንዳይሰበር የሆነ ጥሩ ቦታ ላይ መስገድ አለብህ። ሆኖም በፊት ለፊት ካለፉ ሶላቱ ሊበላሽ ይችላል እና ወንድም ሴትም እንስሳም ሊሰብረው ይችላል ሊያበላሽ ይችላል ያንን ነገር ነገር ግን ሀዲሱ ላይ የተጠቀሰው ሴት ደግሞ ምንድን ነው የተጠቀሰ እንስሳም አለ ያንን አምጥተው ነው ብዙ ጊዜ ሲቀባጥሩ የነበረው ያንን ሀዲስ ደግሞ የሃይማኖት አባቶች በደንብ አብራርተዋል ያን የተባለው ምንድን ነው የደረሰ ሴት ናት እንግዲህ ወንድ ልጅ መጀመሪያ ተፈጥሯል ቀጥሎ ሴት ልጅ ነው የተፈጠረችለት አይደለም ወንድ ልጅ ለሴት ልጅ እንዲያዘነብል ተደርጎ ነው የተፈጠረው። ምክንያቱም ሴት ለወንድ ልጅ ነው የተፈጠረችው። በነገራችን ላይ የሰው ልጅ ይህን ምድር ያስተዳድራል ባለስልጣን ነው። እንስሳ የተፈጠረው ለሰው ልጅ ነው፣ ሰው ልጅ እንድጠቀም። ሴትም ለወንድ ነው የተፈጠረችው፣ ወንድ እንድትጠቅመው፣ ሚስት እንድትሆነው፣ እንድታግዘው ነው የተፈጠረችው እና ለእሷ ስሜቱ ለእሷ እንዲያዘነብል ተደርጎ ነው በፈጣሪ የተፈጠረው። ስለዚህ አንዲት የደረሰ ሴት የወር አበባ ማየት የጀመረ ሴት ነው የሚለው ይህንን ሀዲሱን የሃይማኖት አባቶች ሲያብራሩት፣ ኦሎሞች ሲያብራሩት የወር አበባ ማየት የጀመረች ሴት የደረሰች ሴት፣ አንድ ሰው ሰላት ሰላት መስገድ ብሎ ማለት አምላክ ፊት መቅረብ ማለት ነው፣ ኹሹዕ ያስፈልገዋል። ስለዚህ የደረሰች ሴት በወንዱ ፊት ስታልፍ ኹሹዕ ይሰበርበታል። ስለዚህ ነው ሀዲሱ ላይ ሴት ተብሎ የተጠቀሰው እንጂ ወንድም ቢያልፍ እንትን ይላል። በጣም ነው ቂብላ መስበር። በጣም አስፈራርተ አይደል የሚያስተምሩ በጣም አትሆኑ ቂብላ መስበር እንጂ፣ ነብያችን አለይሂ ሰላቱ ወሰለም እናታችን አይሻ እንደተኛች እኮ እሷ ፊት ለፊት አድርገው እሷን ልክ ሰላታ እሷ ፊት ለፊት ተኝታ ይሰግዱ ነበር እኮ። ያኒ አትንቀሳቀስም ማለፍ ሆኖ ሰላትን የሚሰብረው እንጂ እናታችን አይሻ ተኝታ ነብያችን ይሰግዱ ነበር። የሆነ ነገር ፊት ለፊታችን አድርገን እንደምንሰግደው ማለት ነው። እናታችን አይሻ ተኝታ እሳቸው ይሰግዱ ነበር። ህፃን ልጅ ለምሳሌ ህፃን ልጅ ሴት ልጅ እነዚህ የወር አበባ ማየት ያልጀመሩ ትንሽ ልጆችን ቂብላህ እንዳይሰበር ከፈለክ እነሱን ቁጭ አድርገህ መስገድ ትችላለህ። ይሄ ነው እስልምናችን የሚያስተምረው። ያው ካፊሮች ዋና አላማቸው ምንድን ነው? ማጠልሸት ነው። ሆን አለ አደለ? አንድ ነገር እ ህፃን ልጅ ወለ ላዚ ሚኒኳ አንዳንዴ ጊዜ ሞራላቸው ግርም ይለኛል። ህፃን ልጅ እጭ እጭ ካልከው ፈርቶ ይቀራል አደለ? እንደዛ ነው ህዝባቸውን የሚያደርጉት። የጨጭቅ ስለተባ ሲባል ህዝበ ክርስቲያኑ ወይ በቃ እኔ እስልምና ላይ አልቀርብም እንዲሉላቸው ነው ዋና አላማቸው። እኒህ በጣም ነው ወላሂ የሚገርምኝ። ደግሞ አብዛኞቹ ተመሳሳዮች ናቸው። በጣም አስረዘምኩብህ፣ ይቀርታ ግን ገብል ብዬ ተስፋ አድርጋለሁ። እሺ ያው መልካም ሴቶችን ምቷቸው፣ ደብድቧቸው የሚለሆን አልመለስሽልኝ የሚላል ወይ ሴቶችን ደብድቧቸው መቷቸው የሚለው እንግዲህ ካፊሮች ንን በጣም ነው የሚያዘዋዙርት በጣም ነው የሚገርመኝ። በተለየኛ ሀገር ማለት ነው እኛ እናቶቻችን አባቶቻችን ኢትዮጵያ ውስጥ አባት ሚስቱን በጥፊ ሲደረግ ማል ሊኖረው አባቱ ዘሚስቱ እናቱን ሲመታ አይቶ መቶ እንዴት ምቱ ይላል ይላል ማህበረሰቡ። የሚገርም ነገር አንተ መሬት ላይ የሚኖሩትን ራሳቸው እንደ ሚስቱን በጥፊ ሲል የሚውሉ እኮ ወንድ ነው መጥቶ እንዴት እስልምና እንዲ ይላል የሚለው እንዲህ መጽሐፍ ቅዱስ እንኳን አይደለም ሴትን እኮ ምንድነው ህፃንን ልጅ መታሳድግ ብትመታው አይሞትም ይላል መጽሐፍ ቅዱስ። አስበሃል? አይሞትም ይላል። መቅጣት ጥሩ መፍትሄ እንደሆነ አሪፍ ነው። ስለዚህ ያጠፋ ልጅ ይቀጣል። ያጠፋችን ሚስት ምንድን ነው ሳት ጎዳ መምት መምታት ሳትጎዳ ያኔ እንደ ጥፋቷ ነው እንጂ ተነስተ ደብድባት ተነስተ ግድላት ተነስተ ምናምን የለም። ነገር ግን እንዳጠፋች ነው ጥፋቷ ለጥፋቷ መስፈርት ነው የተቀመጠው ምንድን ነው መጀመሪያ፣ ከተጣፋ ካጠፋች ለሷ ቅጣት ወይም ከጥፋቷን እንድታስተካከል እንድትታረም መኝታ መለየት፣ እንደ ጥፋቷ ሁኔታ አይተ ደግሞ መግረፍም አለ። ይህ ነው ያለው። መርሃባ። እሺ፣ በጣም ጥሩ ግንዛቤና እውቀት አግኝቻለሁ ብዬ አስባለሁ። ነገር ግን አሁን ከቅርብ ጊዜ ወዲህ ያለውን ነገር ብዙ ነገሮች እየተጧጧፉ መጥተዋል ማለት ነው። የንጽጽር ጉዳይ እና እዛ ላይ ማለት የምፈልገው ነገር አለ። በተለይ እንትን የኔ ቢጤው እዛም እዛም እዛም እየገባ በቀጥታ ነው የሚገባው ሲገባ ስሜታዊ ሆኖ ነው የሚገባው። እና እነሱም እኔ እንደተረዳሁት ስሜታዊ ሆኖ እንዲገባና እንዲቀበሉት ነው የሚፈልገው ማለት ነው። ከዛ በኋላ የሆነ ጥያቄ ይጠይቃል ፣ ከፕሮቴስታንትም ከኦርቶዶክስም፣ ከማንም ይሁን ማለት ነው። እዚህ ቦታ እንደዚህ ይላል፣ በዚህ ጉዳይ ምን ትላለ? መሐመድ እንደዚህ አድርጓል፣ እንዲህ ብሏል። በዚህ ጉዳይ ምን ትላለ? ሲል የእኛዎቹ መመለስ መመለስ የሚያቅተን ደግሞ ለምንድን ነው? እንዲህ ታንፀን ዛሬ የደረስንበት መንገድ ነው። ቁርአን ወይ ስንቀራ ወይም መድረሳ ስንሄድ አሊፍ ባ ያለን የሆነ ቦታ ላይ የሆነ ቦታ ላይ ኦኬ፣ እንትን ተቋርጦ ነው ያ ጀመአ ኔትወርክ አቋርጦ። እኔ እስኪ ታፕ ታፕ ኮፒ ሊንክ አደርጎ እስኪ ባህራን እናስገባው። ካለ ባህራን መጣ። ሺ ሰዓዲ ባህራን። ሰዎች ችግር አለባችሁ። ለምንድን ነው ታብታብ ኮፒ ሊንክ የማታደርጉት? እያዳመጣችሁ ታብታብ አድርጉ እንዳይቆራረጣል፣ አለበለዚያ ይቆራረጣል። ኦኬ ዩቲ ሪፖት እያደረጉ እኮ ነው። ታውቂያለሽ፣ ለዛ እኮ ነው ውረዛ የጋኔቶ መሆኑ እንደሆነ አላውቅም። ሲናጩ አናጭ ነበረ። ሂዱ አላሰራኝ ምናምን ብሎ እሺ፣ ተቋርጦ ነበር። ታፕታፕ እሺ፣ ምንድነው በአጭሩ ለማለት የፈለኩት? እንደዚህ አይነት ቤቶች ላይ ስንገባ አሁን በየጊዜው እየተፈለፈሉ መጥተዋል ብዙ እንትኖች ማለት ነው፣ በተለያየ አይነት መልኩ እና አብዛኛው ወደ ስድ በርግጥ ወደ ስድብ ነው የሚያመዝ ነው። እና ሰው ሲገባ ተረጋግቶ እንዳያዳምጥ ወይም ደግሞ እንዳይጠይቅ ነው የሚያደርጉት ማለት ነው። ያ ደግሞ ስሜታዊ ይሆንና ብዙም ዕውቀት የሌላቸውን ልጆች ወደ ቁጣና ወደ ስድብ ይሄዳል ማለት ነው። ስለዚህ ምንድነው መደረግ ያለበት? እኔ እንደማስበው አንደኛ ቻሉ ወንትነ እዛ መልስ ለመስጠት ከእውቀታቸው ውጭ በሆነ ነገር ላይ ወይም ደግሞ ባልደረሱበት እውቀት ላይ መልስ ለመስጠት አለመግባት። ከገቡም ደግሞ ጥያቄ ጠይቀው ወይም ደሞ ከዛ ጋር የተነሳውን ጥያቄ ሰምቶ መምጣት። እኛ በጠቅላላ አትሄዱ አንልም። እኛ ፊደል ይገላል ብለንም አናስብም። አለማወቅ ነው በእስልምና ውስጥ እኮ በጣም ወንጀልና አሳፋሪ ነገር አለማወቅ ነው የአለማወቃችንን አደባባይ ላይ ወጥተን በራሳችን ላይ ከምንመሰክር ለምሳሌ የሆነ ቅድም ያነሳቸው ጥያቄዎች አሉ። እንዲህ እንዲህ ይላል እኮ ቢል፣ እኛ ምንድነው ማድረግ ያለብን? ኦኬ እንደዚህ ይላል የት ሀዲስ ላይ ነው ወይም ደግሞ ቁርአን ላይ ከሆነ ምዕራፍና ቁጥሩን ጠይቀን፣ አንቀጹን ጠይቀን ሂደን እንደነመሲ አይነቷ ጋር ሂደን ጠይቀን እውቀታችንን ማዳበር፣ ያለበለዚያ ደግሞ ሁላችንም ሞባይል አለን፣ በምንችለው ቋንቋ ብሮዘር ግን አንብበን ምክንያቱም ጠይቀን መረዳት እና መሰረታዊ የሆነ ግንዛቤ ቢኖረን የተሻለ ነው እና አንዳንድ ሙስሊሞች ነው የሚሳደቡ አሉ። ሙስሊም ሆነ እንዴት ገብተ እነሱ የሚሉትን ብቻ አዳምጠህ ትወጣለህ። ይሄ ጉዳይ እኮ እንደዚህ ነው ወይም ደግሞ መልስ አልሰጠህም ወይም ደግሞ አልተናገርክም ወይም ደግሞ ሰምተህ በጨዋነት ዝም ብለህ የወጣኸው እያሉ የሚቆጡ እና የሚሳደቡ አሉ ማለት ነው። ስለዚህ እንዲህ አይነት ቦታ ላይ በእውቀት ካልተመራ እኛ እውቀት ክለልን የሚያውቁትን ከሚያውቁት ሰዎች ጠይቀን ካልመጣን እዛ ቦታ መሄድ መሄዱ ለዲናችንስ ለእኛስ ምን ይጠቅመናል? የምናተርፈው ሹብሃት ወይም ጥርጣሪና ሌላ ነገር ነው እንጂ የምናተርፈው በእውቀት ሳይመሩ እንደዚህ አይነት ቦታ መሄድ መሄዱ፣ ሰዎች ላይ ትኩረት ሰጣችሁ ሐሳብ፣ አስተያየት ብሰጡበት ወይም ደግሞ ታስተምሩበት የተሻለ ነው የሚል ሐሳብ ነው ያለኝ። መስዬ ስለሰጠሽኝ እድልና ስለጊዜ ስለወሰድኩብሽ አላህ ይስጥልኝ፣ አመሰግናለሁ። ምንም ማለት አይደለም። በነገር ላይ ይህ አሁን ላይ የምታዩት ሶሻል ሚዲያ ላይ የምታዩት ከክርስቲያን ወገኖቻችን በኩል የሚመጣው ነገር ድሮም ያለ ነው። አሁን ቲክቶክ ላይ ቫይራል ስለሚወጣ ሶሻል ሚዲያ ተጠቃሚው ስለበዛ እንጂ፣ ለምሳሌ የኦርቶዶክሱ ባለሴጋ እፎይ፣ ወይም በነገራችን ላይ ባለሴጋ ሲል፣ እንዴት ሴት አይደለሽም ወይ? እንዴት ለምን ታያለሽ ለምትሉ ተረጋጉ። እሱ ስሙን ራሱ ነው ያወጣው። ራሱ ነው ወጥቶ ሶሻል ሚዲያ ላይ እየሰራው። ስለዚህ መስራት የለበትም መረሳት የለበትም ደግሞተና እንደዚህ ሲባል መኖር አለበት ተግባሩ መረሳት የለበትም። ስለዚህ ዛሬም ነገም እኔ ባለ ሲጋፉ ብዬ ነው የምጠራው። እና እሱ የተናገራቸው ምን ያላቸው ምንድን ነው ከዛሬ 50 ዓመት 60 ዓመት በፊት የግብጽ ቄሶች ከግብጽ ኮብል ነው በተለያየ አረብ ዓለም አገብ አሜሪካ በአውሮፓ ተቀምጠው በእስልምና ላይ ሲቀጥፉ የነበረውን ያንን ይዞ የመጣው እንጂ እኮ ባለሲጋውፎ እየተናገራቸው በሙሉ እኔ መልስ ሰጥቼባቸዋለሁ። ወንድሞች መልስ ሰጥቶባቸዋል። ከአሁን በፊት ከዛሬ አምስ ዓመት በፊት መልስ ተሰጥቶባቸዋል። ከዛሬ አስር ዓመት በፊት ዩትብ ላይ ዩቲብ ሲጀምር ዩቲብ ሳሁን እሱ ሬዲዮ ላይ ጀምሮ ነበር። ድራማ የሚሰራው የሚሳደበው በስልብና ላይ የሚቀጥፈው በሬዲዮ በጋዜጣ ሰጥተዋል። ቴሌቪዥን ላይ መጣ። ቴሌቪዥን ላይ እንትናሉ። ዩቲብ መጣ። ኢንተርኔት ዩቲብ ላይ አለ። የሚገርም ነገር መልስ ተሰቶበታል በሙሉ እና ይሄ ነገር ይቀጥላል። ሲጀመርም ደግሞ አሁን ክርስቲያን ወገኖቻችን የሶሻል ሚዲያ ላይ የሚታየው ነገር ለነሱ ንጽጽር ማለት ነው። ነገር ግን ንጽጽር አይደለም። ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው። ትህትና ያስፈልገዋል፣ ግብረ ገብነት ያስፈልገዋል። ታሪክ ማወቅ አለብህ፣ ቋንቋ ማወቅ አለብህ። አንተ የስርዓት ነጥብን አጠቃቀም እንደማያውቁ ታውቃለህ። የአራት ነጥብን አጠቃቀም አያውቁ ትልልቁ ነው ቄስ ምናምን ሆነው የቴዎሎጂ መምህር ነን እያሉ ሆነ አንተ አራት ነጥብ እንደ ነጥብ የማይገዛቸው ቋንቋ የማያውቁ ታሪክ የማያውቁ ስሜታዊ ብቻ ሆኖ ነው የሚመጡት። ይህም ብቻም ሳይሆን ባህራን፣ እዚህ ጋር መታወቂያ ያለበት ምንድን ነው፣ ክርስቲያኑ ማህበረሰብ ለስም ነው እንጂ ክርስቲያን ይሄ የእምነት መጽሐፋችሁ ላይ ወይም እምነታቸውን የሚኖሩ አይደሉም። ሊበራል ናቸው። ሊበራል ናቸው ደግሞ እነሱ ሊበራል መሆናቸውን አያውቁም። እኔ ኮ አረ ክርስቲያን ወገኖቻችን እነዚህ ኮ ሃይማኖተኛ ሰዎች አይደሉም ሊብራል ናቸው ስል እንዴ፣ ሊብራል ምንድን ነው ራሳቸው አያውቁም። የሚገርም ነገር እና አንደኛ ሊብራል ናቸው፣ ሁለተኛ የሆነ አለ አይደለም ማህበረሰባቸው እንዳይሸሽባቸው ነው እነሱ የሚያስጨንቃቸው እንጂ ግብረ ግብነት አያስጨንቃቸውም፣ እውቀት አያስጨንቃቸውም። እና ስለዚህ ችግሩ ምንድን ነው? የኢትዮጵያ ሕዝብ በተለይ የአፍሪካ ሕዝብ አንባቢ አይደለም፣ መሀይም ሕዝብ ነው። ሽንት ቤት በየቦታው አይደል ሜዲያ ላይ አይደል የሚጸዳደው ገና የሰለጠነ አይደለም ማህበረሰባችን። አንባቢ ሲሆን ብዙ ወደ አካዳሚካል እየቀረበ በመጣ ቁጥር ማህበረሰባችን ይነቃል፣ እንገላገላለን። አብሽሩ፣ ይሄ አሁን የምታየው ስድብ እንትን የሚሉት እኮ ስድብ ታሪክ አይሆንም በነገርህ ላይ ስድብ ታሪክ አይሆንም። ስድብ እውቀት አይሆንም። ስድብ ምንም ትርፍ የለውም። ኢቭን ራሳቸውን ይሰለቻቸዋል። ዛሬ ሞተው እንደዚህ ነው። ዛሬ ሞተው ወሲብ፣ ዛሬ ሞተው ምናምን አይሉም አይሉም ይሰለቻቸዋል። ነገር ግን ማህበረሰብ ዘንድ የማይሰለቸው ነገር ምንድን ነው? በአካደሚካሌ ስትነጋገር እየተቀመጠ ነው አስተምሩ። አሁን ለምሳሌ ንጽጽር ብሎ ማለት እኔ የማምንበትን የተጨመቀውን ነገር ይዤ እቀርባለሁ፣ አንተ የምታምንበትን የተጨመቀውን ነገር እምነትን፣ እምነቱ የሚለውን የቤተ እምነቱ፣ አማኞቹ፣ መምህራኖቹ የሚሉትን ይዘህ ትቀርባለህ። እናስተያያለን የቱ የተሻለ ነው በሚል ማለት ነው እ ነገር ግን እነሱ ቆርጠው ነው የሚያመጡት። አስተምሩትላላ? ቁርጥ አድርገው ወገቡን ቆርጠው ይጥሉሃል። ወገቡን ቆርጠው አናቱን ቆርጠው ጥለው ነው የሚያመጡት። አንተ እንደው እንደው የሆነ ከሆነ መጽሐፍ ላይ ከሆነ መጽሐፍ ላይ ጥያቄ ያመጣሉ ይፈጥራሉ። እዛው ጥያቄው ላይ መልሱ ተሰጥቶ በላፕቶፕ ሲያሳዩ ማለት ነው። እንዴት እንደሚያደርጉት አውቃለህ? ጫፏን ብቅ ያደርጉና በሆነ ነገር ዝግጣው እንደዚህ ይሸፍኑታል። ይው ሲያቀርቡ በላፕቶፕ ሲያቀርቡ እንደዚህ በእጃቸው ይሸፍኑታል። ከታች የተቀመጠው ማብራሪያ ማለት ነው። እንደዚህ አድርገው ነው ያኒ ህሊና የሚባል ነገር የላቸው። ከክርስቲያን ወገኖቻችን በኩል ይሄ ነው። የኛ ሙስሊሙ ማህበረሰብ ያኒ የዘል ዘለማዲያው ህይወት ነው የሚኖረው። አያነብም። በቃ ሙስሊም ነህ ወይ ሲባል አዎ ሙስሊም ነኝ። ስሙ አህመድ ነው። ስሟ ከድጃ ሰዓዳ ነው። አለቀ። ከዚህ የዘለለ ነገር አያውቁም። ነገር ግን እንደዚህ አይነት ነገር ሲያው አግሬሲቭ ይሆናሉ። ምን ይላሉ ምናምን። ስለዚህ እና እኔ የምለው አትሰቡ ሰው አካዳሚካል እየሆነ ሲመጣ እያነበበ ሲመጣ ብልግናንና ምትን ነው ትህትናን እየለየ ሲመጣ ማህበረሰቡ ብዛት ትህትና ሲላበስ እፎ የምንልበት ጊዜ ማነው የምንገላገልበት ጊዜ ይመጣል፣ የሚል አስተያየት ነው የምሰጥ። እንግዲህ የቀረ ሀሳብ ካለ ንገረኝ። ይህን ይመስላል። አመሰግናለሁ። አላሽትልን ለዛሬ። በጣም ምርጥ ውይይት ነው ያደረግነው። እንግዲህ ብቅ እያልን ያው አዳዲስ ነገር ደግሞ እየወሰድን እንወጣለን። ኢንሻላህ ወንድሞችም አሉ በነገር ላይ ባህላን እሺ፣ ይቅርታ፣ አንድ ጊዜ ይውትዬ፣ ወንድሞችም አሉ እኔ በነገር ላይ አሁን ላይፍ ላይ ስገባ ማስታወሻ አልይዝም። ድንገት ነው የምከፍተው። ባለፈው ምናምን የዛሬ አመት ያነበብኩት ምናምን ትዝ ያለኝን ነው የምመልሰው ሁሉ አቀናብሮ በደንብ ብዙ ሰፊ ማብራሪያ የሚሰጡ ወንድሞች አሉ። እነሱ ወንድሞች ጋር ተዋወቁ፣ እነሱ ወንድሞች ጋር ግቡ። ሰፊ ትምህርት ይሰጧቸዋል። በነገራችን ላይ ምንም ዝግጅት ሳላደርግ እንደው ዘሎ ግብት ነኝ እኔ። በቃ ስራ ሳጣ የማዲያምን ስራ ስጨርስ ነው ላይ የሚከፍተውና፣ ወንድሞች ጋር ሂዱ፣ እነሆሱ ጋር ሂዱ፣ ሰፊ ማብራሪያ ታገኛላችሁ። የሚል መልእክት ነው በዚሁ ማስተላልፈው። ባራና አበዛሁበት፣ ይቅርታ። እኔ ነኝ እንደውም ያበዛሁት። እኔ ነኝ የበዛው። ሽክረን አላህ ይስጥልን። ባረከላ አሚን፣ አሚን። ይያክ ኑን ማስቀይ ነው ኮሜንት ላይ ኦኬ። እሺ፣ እንዴት ናችሁ? ደህና ናችሁ? አረ የት ደረሰቻችሁ? ፎዚ ፎዚ፣ ላ ፎዚ ያገሬ ልጅ ነይ እስኪ የደረስሽ። አረ ነኝ ታጣም ያለ ሀሳብ ልናገር። እሺ፣ ቀጥሽ እትዬ። ኦኬ፣ ማሚ ቅርታ። አሰላሙ አለይኩም ወራህመቱላህ። እታች ያላችሁ የእኛ ልጆች ሙስሊሞች ካፊሮች ኮሜንት ሲጽፉ ታግ አትደራረጉ። አላስፈላጊ ከጻፉ ሚውስ ስለሚደረጉ ማለት ነው። እናንተ ታፕ ኮፒሊንክ በማድረግ ትምህርቱን ወደ ትምህርቱ አተኩሩ ማለት ነው። ታግ በማድረግ ጊዜያችሁን አታባክኑ። ኔትወርክ እያያዛት ነው። ኮፒሊንክ ምናምን አድርጉላት ባረክላፊክ ለማለት ነው። እሺ ውድ የባረክላፊክ አሁ ትክክል ነው የተናገረች ኮሜንት ላይ አትሳደቡ። ስድብ እውቀትም፣ እውነትም መረጃም ታሪክም አይሆንም። አትሳደቡ በእርግጥ ያናድዳል። ሰውነንና ስሜታው እያደረጋሉ። በነገራችን ለካፊሮች አላህ ሂዳያ ይስጣቸው። አላህ ሂዳያ ይስጣቸው። ነጃቲ አንቺን ነበር የምፈልገው። ነጊ ቢስክ እንዴት ነሽ? ጀናነሽ ሌኩም አረምስላ በረካቱ ወሌኩም ሰላም የረቢ ሀያ ኔትወርክ ይዞሽንም ድምጽሽ አነሰኩ ገባሽ ነው እንጂ ምንድነው? በቃ በትንሽ በትንሹ ነው የምትናገሪው? ሰላም አለይኩም ነው የናፈቅሽኝ። እንደዚህ ረጅም ጊዜያችሽ አላውቅም። እኔ ራሱ ናፍቀሽኝ፣ ፎሎ ላርግሽ ሰሞኑን፣ እያሰቦሽ ነበር። አካውንት የሪ አካውንት እኮ አንቺ። ሰላቢ ሰላቢ፣ ስልኬ ውስጥ ሰላቢ ገብቷል እዩ ስልኬ ይበላሻል። ካፊሮች ሪፖርት አድርገው ያዘጉታል። ስልኬ ሲበላሽ አብሮ ይጠፋል ረን የምን ይሻለኛል። ስንት አስራ ምናምን አካውንት ከፈትኩኝ። ነጃቲ ታውቂያለሽ እንግዲህ አራት ዓመት ይው ባለፈው ሸዋል ሸዋል አሁን አሁን ሸዋል አራት ዓመት ዘንድሮ አሁን ሸዋል በዚህ ወር አራት ዓመት ሞላይ። ቲክቶክ ከጀመርኩ ማለት ነው። አራት ዓመት ሙሉ አስራ ሁለት አካውንት ነው የከፈትኩት። አንድ አካውንት ቢኖር አስራ ሁለቱም ፎሎ ስለሆንሽ አሁን እየፈለግኩ እነሱን ላጣም ፎሎ ላርጋ። ሌላ ግማሹ ጠፍቷል፣ ግማሹ ጠፍቷል። አንድ ለአንድ ትህት የሰጠኋት እኔ እንጃ እንዴት እንደሆነ ስሙን ቀይረዋለች። አንዱ ይኸው ባለፈ ይሄ ስልኬ ይሄ ስልኬ ተበላሽቶ አብሮ ሲበላሽ አካውንቱም አብሮ ተበላሽ። ወላሂ ኢሜሉን እያወቅኩት ፓስወርዱን እያወቅኩት ኢሜል ባስገባ ፓስወርድ ባስገባ እምቢ አለ፣ እምቢ አለ፣ እምቢ አለ። አለቀስኩላ ወላህ ብሽቅ አለኝ። አልከፍትም ብዬ ነበር ከፈትኩኝ መልሼ እና፣ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ አልሐምዱሊላህ። እኔ ለነገሩ ጠፍቼ ኢትዮጵያ ገብቼ ብዙም አልገባም ነበር። አሁን ተመልሼ ወጥቼ ተንጫጫሁብሽ ወላሂ። እህ በጥቼ ነው አሁን። ወይ ረምላ ለማን ታገኘታለሽ? አዎ አግኝቻት ነበር ባለፈው ደሴ ተገናኝተን ማሻአላ ስሚ መዋሳ እኮ ምናምን ካለሽ ባለፈ የሆነ ክንታሮት መድኃኒት ደጋኔ እጅ ምናምን እያለች ስታወራ ነበር። በውስጥ ገብቼ ብጽፍላት ልታየው አልቻለች። ቢዚ ናት መሰለኝ። ብዙ ጊዜ አትገባ ሶሻል ሚዲያ እንትን ማለት የባለቤት የወንድሜ ሚስት ዘመርነች እና ና ወንድሜ ሚስት ጋር ደውዬ ስልኳን እቀበል ይልቻል ከዛ ልኝ ሲስተር የእግሬ ላይ ክንታሮት ውስጥ አውሮ አረ ላለ ብታይ አሟታል በጣም አቃጠል። ይሄ አመት እኮ ካገኘሁሽ እዚህ ዛሬ አመት ረመዳን ነው የተገናኘነው። ወላሂ በየ አላህ ኢትዮጵያ ሂጅ አንዴ ደምጣሽ እንደ ኢትዮጵያ ሂጅ እኔ ቤት ገባሽ መሰለ አንዴ። በመሃል ቤት ላ አልተገናኘንም። ኢትዮጵያ ሄደሽ እንትን በስተሽ ነው ያየሁት። ኢትዮጵያ ጥንቅሽ እየበላሽ ምናምን። አረ ተኝማ ብታይ። ገራዶ ሄድኩበት ወንዙን። እንደው እንደው እንደው እንደው ገራዱ ቤት ሰርተውበት አልተናድጃለሁ። ምን ወላሂ ወንዙ በጣም ነው የሚያምረው። ምንድን ነው ደግሞ 40 ጫማ ሄድኩኝ። ያ አርባ ጫማ ሲባል መሰማው ሰሚማ እንደ ዶሮ ሽንብራ ይዘረልኝ እዚያ እንትን ገራዱ